ሰዎች አሉ። ይሄ ደግሞ የከፋ ነገር ደግሞ እዚህ ጋር አለ የምትሉት ደግሞ ካለ ቁጭ ብሎ መወያየት ይቻላል። መጥፎ ነገር ማለት ነው። በዛ ላይ ደግሞ ይሄ የማዳም እንትን ቅመሞች፣ በጎች ምናምን የምትሉ ሰዎች ደግሞ አይነፋም በፍጹም። የእውነት ኦንላይን ላዚም በጣም ሼም። እንደዛ የምትሉ ሰዎች አይመስላችሁም? ይሄ በጎች ምናምን እንዴት በግ ቢሆኑ ነው እንዲ ሙሉ ኢትዮጵያ ላይ ኮ ሙሉ ለሙሉ በመባል ደረጃ ሙሉ ለሙሉ በመባል ደረጃ አፈር በልተው ፀሐይ እየበላቸው እየተገለመጡ እህትና እናቶቻችን እኮ አረብ ሀገር ሰርተው ኢትዮጵያን እኮ ቀና አድርገዋታል። ሀው እንዴት በምን አይነት እንትን እንዲህ በጎች ምናምን ይባላሉ? አይመስላችሁም በግ አይደለም አህያ በትላቸው አይገርመኝም። ከብት ከሆንክ ይሳቅ እንግዲህ የመዳም ቅመሞች ጀነራሎች ናቸው። የመዳም ቅመሞችን አተንኩብን አተንኩብን አተንኩብን ሲል አሳስቧል ማለት ነው። አዎ ጀነራሎች ናቸው። እንደዛ አድርገውላችሁማ ጀነራሎች ባትሆኑማ እንደ ጀነራል ባትላቸው ይገርመኝ ነበረ ማለት ነው። እንግዲህ ይሳቅም ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ ማለት ነው አብዛኛውን ያው እያብርሻን ባብርሻን ቤተሰቡን ፏ ብትን እያሉ ነው። እና ስለዚህ እንግዲህ የመዲም ቅመሞች ቤተሰቡን ብዙዎችን አስቆጥቷል ማለት ነው። ከትንንሽ ትልልቅ ዩቲዩበሮችን በጣም ያስቆጣ ስለሆነ ስለዚህ እንግዲህ አንዳንድ ነገር እየተዘዋወረ ስላየ ይሁን አላቅም፣ ቲክቶክ ላይ መጥቶ እንግዲህ የመዲም ቅመሞች ጀነራሎች ናቸው፣ ስለዚህ እነሱን አትንኳቸው ሲል ማሳሰቢያ ሰጥቷል ማለት ነው። እና ይሄ ነው። እና እንደዛ ያን የምስል አቀባበል አቀባብለዋችሁ ጀነራል ባትሏችሁ ነው፣ ይገርመኝ ነበር የምር። በጣም እኮ ነው በቃ። አቀባበላችሁ ወርቁ አልቀረም ምኑ አልቀረም ፏህ ትንኮ ነው ያላችሁ። ቆይ እኛ ማነው፣ ማን ነው መዳም ኩሽና የሚያወጣን? እኛን ከመዳም ኩሽና የሚያወጣን ሰው ማን ነው? ጥያቄ ጥያቄ ልጠይቃችሁ። ከመዳም ኩሽና የሚያወጣን ሰው ማለት ነው እናም ቲክቶክ ላይ ወጥቶ ስለዚህ አትናገሯቸው የመዳም ቅመሞች ስትናገሩ፣ እኔን ይከፋኛል፣ እኛን ይከፋናል፣ ብዙዎቻችን ይከፋቸዋል ብሏል። ሁሉም እኮ አይደለም፣ በነገራችን ላይ የመዳም ቅመሞችን የተናገረ ሰላም፣ ሰላም ውድና የተከበራችሁ ዚህ ቻናል የቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የአለም ዳራቻ ላይ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። ዝም ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን ማለት ነው፣ ውድ ቤተሰቦች እና እንግዲህ እንግዲህ ማለት ነው ያው የመጣውበት ከመግቢያ ላይ እንደሰማችሁት ይሳቅን ብዙዎች ታውቁታላችሁ ማለት ነው። እና ጓደኛ የመዲም ቅመሞችን እንግዲህ ብዙዎች ቤተሰሙን ስላስቆጣ ከትንሽ ስትልልቅ ዩቲዩበሮች ውቅጥ አድርጓቸዋል ማለት ነው። እሱም ትክክል ነው ምክንያቱም እናንተ ከሰው ሽንት ቤት አጠባሳት ቤተሰቦቻችሁ ስንት ተቸገረ እያለ ላለው ማሽቃበጥ በማለት ትልልቆችንም ይውት ይበር አስቆጥቷል ማለት ነው። ሶ እንግዲህ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። እና እነዚህ ልጆች ጥፋት አጥፍተዋል። እነሱም ብቻ ሳይሆን እነዚህኛዎቹ ሙሽራ ተብዬዎችም ያው በማማቱ ያን ያህል ተገቢ ነው ብዬ አላስብም እንደኔ እንደኔም ማለት ነው። ሶ ግን ምንም ማድረግ አይቻልም። ሰው እንደፈለገው ነው መሆን የሚችለው ማለት ነው። እና እንግዲህ ያው ይሳቅ እንደዚህ ብሎ የመዳም ቅመሞችን አትንኩ ብሎ አስጠንቅቋል ማለት ነው። ቲክቶክ ላይ ወጥቶ በጣም በቃ በሀዘን በትካዜ ለምን ለምን ለምን እንደዚህ ያደርጋላችሁ ምናምን ብሎ በጣም በቃ ስሜታዊ ሆኖ ነው ሲናገር የነበረ ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። እና ይሄ ነው ያለው ነገር። ፈጣሪ ትግስቱን ስልክ እየተደወለብኝ የምር አላስብም አላስወራኛሉ ማለት ነው። ምን እንደሚፈልጉ የግራ ነው የሚያጋቡ ማውራት አልፈልግም። እና ለነ ማለት ነው፣ ውድ ቤተሰቦች፣ ለማንኛውም እንግዲህ ያለው ነገር ይሄ ነው። አብርሽ እንግዲህ ያሰርጉ አልቋል። እንግዲህ ጉዞ ወደ ኢትዮጵያ እየተቃረበ ነው ማለት ነው። እንግዲህ የመዳኒት ቅመሞች ሽኝት የምታደርጉ ከሆነ ተዘገጃጁ ማለት ነው። ተዘገጃጁ ትላላችሁ። አዎ ተዘገጃጁ። እና ይሄ ነው ያለው ነገር ማለት ነው። ያው ተዘገጃጁ ትላላችሁ በስተ መጨረሻ ያው ስጦታ ምናምን የምታዘጋጁ ከሆነ አዘጋጁ ማለት ነው። አሁንም ፋሲካም እየደረሰማ አይደለ እና ለዛ ስለሆነ እንግዲህ ምናልባት ወደ ኢትዮጵያ በነገራችን ላይ አብሽ እንግዲህ በፖሊስ ሁሉ እንደተያዘ ታውቃላችሁ ብዙዎቻችሁ፣ አይደለ አዎ፣ ታውቃላችሁ። ስለዚህ ምን ልላችሁ ፈልጌ ነው፣ ይሄ ነው ያለው ነገር። ያለው ነገር ይሄ ነው፣ ይሄ ነው ያለው ነገር እና በተረፈ ውድ ቤተሰቦች፣ ድርጅቶች ያልካል ካወረው ይበቃኛል ማለት ነው። ሰላማችሁ ይብዛልኝ። እንግዲህ ያው ፋሲካ እየደረስን እየተደረስ ነው። አቤት ስደት በስደት እናንተን ሲያስጠላ የምር በሰው ሀገር ምናምን በቃ በጣም ያስጠላል ያለው ነገር ማለት ነው። እና ይሄ ነው። ሌላ እንግዲህ ምንም የምላችሁ ነገር የለም። በተረፈ እንግዲህ እንዴት እንዴት እያደረጋችሁ ነው የምትባል ድባብ ዝግጅት ዝግጅት ዝግጅት እያለች ነው። ተዘገጃጁ ማለት ነው። ተዘገጃጁ ተዘገጃጁ ያላችሁ። ስለዚህ ያለው ነገር ይሄ ነው። ሌላ እምላችሁ ነገር የለም። ናችሁ እና ሼር አድርጉልኝ ተባሉ። ሼር አድርጉልኝ ተተው፣ ተዋት። ሼር አድርጉልኝ ምን ችግር አለው? ሼር ብታደርጉልኝ። እኔ ምርጦች ምርጣ ምርጦች ሼር አድርጉልኝ እሺ ሼር አድርጉልኝ እላችኋለሁ።